አስር ደቂቃ ስለሆነ ነበብ ነበብ አደርጋለሁ። ምክንያቱም እንደዚህ በማብራራት ከቀጠልኩ ልናድር ነው የሚሆነው፣ እና ነበብ ነበብ አደርጋለሁ። እንግዲህ ስለ መጽሐፉ ሳስብ ራሱ መጽሐፉ ርዕሱ ወረቀት ይዛችሁ ብትቀመጡ ሌላ መጽሐፍ ታወጣላችሁ። በእውነት መጽሐፉ ብቻ እግዚአብሔርን ፈርተን እናዋልድን ቁጭ አድርጋችሁ ውስጡ ሳትከፍቱት፣ ከፍቱት፣ ልትጽፉ ብትጀምሩ ብዙ ነገሮች ማለት እንችላለን። እግዚአብሔር አምላክ የተባረከ ቢሆን በምድራችን ባይወለዱ ኖሮ ብለን ከምናስባቸው ሁለት ታላላቅ ሰዎች ከመጽሐፍ ቅዱስ ላንሳና ወደ መጽሐፉ ቁም ነገር አፋለው። አንደኛው ሙሴ፣ ሁሉም ሰው ተብሶታል። እንግዲህ ሙሴ ዛሬ ፖፑላር ነው በመካከላችን። ሙሴ ሙሴ እና ኢየሱስ ሁለቱም የምጥ ሰዓት ተግዳሮት ያለባቸው ሰዎች ነበሩ። እነዚህን ሁለት ሰዎች ባይወለዱ ብለን አስበን እናውቅ ይሆን? ሁለቱም ነፃ አውጪዎች ናቸው። ሙሴ ባይወለድ እስራኤል ከባርነት ነፃ ላይወጡ ይችሉ ይሆናል። እግዚአብሔር መንገድ ሊኖረው ይችላል። ኤሚስ ኢየሱስ ባይወለድ የሰው ልጅ ለዘላለም በኃጢአት ባርነት ውስጥ ለሴጣን እየተገዛ ይኖር ነበረ። ስለዚህ አዋላጆች ስራቸው ትልቅ ነው። ኢየሱስም ሙሴ ልክ ሊወለዱ ባሉበት ሰዓት ትልቅ ተግዳሮት አይደረሳቸው። ማርያም በብዙ የተንከራተተችው አይደለ ኢየሱስን ለመውለድ። ኢቨን ካልቸራሪ በድንጋይ ተወግራ የምትሞትበት ሲችዌሽን ነበረ፣ ግን ኢየሱስ ተወለደ። ክብር ለእግዚአብሔር ይሆን። እግዚአብሔርን እናመሰግናለን። እንግዲህ ቀደም እንዳልፏችሁ ከመጽሐፉ ርዕስ ብንጀምር፣ እርሱ ብቻ ተመልክተን ሌላ ትልልቅ መጽሐፍ ማውጣት እንችላለን። ሁላችንም በተለይ እኛ ሴቶች መውለድና አምጦ ማማት እና አዋላጅ የሚለው ቃል በጣም ይገባናል። ስሜቱንም በጣም እንጋራለን። ከቃሉ ዓለም ተነስተን ዳንኤል በሰጠን ርዕስ ብዙ ማለት ይቻላል። እግዚአብሔር ይባርክ፣ ተባረክ። ሌላው ወደ መጽሐፍ ውስጥ ስንገባ ይህ መጽሐፍ ለእያንዳንዱ ሴክተር የሚናገረው የሚያስገርም ነገር አለ። አንደኛው ግለሰብን አንደኛ ለግለሰብ ለእያንዳንዳችን መልእክት አለው። በጣም ሀቢ ታይታችሁ እንዲከፈት ፈልጋለሁ። እያንዳንዳችን ከመጽሐፉ መልእክት እናገኛለን። እግዚአብሔርን ፈርተን እናዋልድ መጽሐፍ በመጀመሪያ ግለሰብ ለውጥ ላይ ያተኩራል። እንደ ግለሰብ ከእኛ ምን ይጠበቃል የሚለውን ይነግረናል። እንደ አዋላጅም ደግሞ ጽንስ እንደያዘ ሰው እኔ ምን ይጠበቅብኛል የሚለው በዝርዝር ይነግረናል። ይህ ደግሞ በጣም አስፈላጊ ነው፣ ምክንያቱም የአንድ ማህበረሰብ ለውጥ ከግለሰብ ይጀምራል። ስለዚህ እንደ አዋላጭ እግዚአብሔርን ፈርተን እናዋልድ እንደ ባለራይ ልናደርገው ስለሚገባን ጥንቃቄ በደንብ አድርጎ ይመጻፍ ይነግረናል። አንድ እሱ ያለውን ልናገር፣ የሰው አይነቱ ክብደቱ ብዛቱ ይለያይ እንጂ ሁሉም ያቅሙን ያህል በውስጡ ባለው ጸጋ እንደ እውቀቱ በችሎታው ለቤተሰቡ ለትውልዱ ለማህበረሰቡ ለቤተክርስቲያን እንዲሁም ላገሩ አዋላጅ ነው እያንዳንዱ ሰው ማለት ነው ክብር ለእግዚአብሔር አይነቱ ላይ ክብደቱ ላይ ምን ይበል እንጂ ሁሉም ሰው ምንድን ነው አዋላጅ ነው ይለናል የመጽሐፍ ክብር ለእግዚአብሔር ይሆን ሌላው አንድ ሰው ለፅንሱ በሚያደርገው ጥንቃቄ የራሱ አዋላጅ ነው ስለዚህ በሌላ ሰው ላይ ብቻ ልናማካኝ አይገባም። እኛ ራሳችን ለራሳችን ደግሞ ምንድነን አዋናጅ ነን። አንድ እናት ከጸነሰችበት ጊዜ ጀምራ ለጽንሱ ባትጠነቀል ጽንሱን ጽንሱን የማጣቷ ፖሲቢሊቲ በጣም የሰፋ ነው የሚሆነው። ስለዚህ አንድ ሰው ለራሱ አዋናጅ ነው ይለናል። ክብር ለእግዚአብሔር ይሆን። ሌላው አንድ ሰው ለጽንሱ በሚያደርገው ጥንቃቄ የራሱ አዋናጅ ነው። ጽንሱን መንከባከብ፣ ትክክለኛ ዶክተር ማግኘት፣ ጽንሱ ሊጎዳው ከሚችለው ማንኛውም እንቅስቃሴ መቆጠር ለራሱ አዋላጅ ነው ይለናል። እንግዲህ እግዚአብሔርን ፈርተን እናዋልድ የሚለው መጽሐፍ፣ ሌላው እኛ ያላመንበትን በጣም እኔ የነካል እኛ ያላመንበትን ፅስ ወይም እራይ ማንም አያዋልድልንም መጠበቅም የለብንም ምክንያቱም መጠበቅም አያስፈልግም ይላል መጽሐፉ። እኔ ያላመንኩበትን ራይ ማንም ምንም አይለይም አያዋልደኝም ደግሞ ምንም ማለት አለብ ምን ተሰው መጠበቅ የለብኝም። ስለዚህ በመጀመሪያ በውስጤ ያለውን ራዕይ እኔ ነኝ ማመን ያለብኝ የሚለውን ከምታ ግኝቻለሁ። ዳኒ እግዚአብሔር ይባርክ። ሁለተኛ ማለት ሳው ርዕስ ቤተሰብ ሲለወጥ አገር ይለወጣል ይላል። የመጽሐፍ ያለውን ችግርና መፍትሄውንም በቤተሰብ ዙሪያ በደንብ ያሳየናል። የሰማይ መንግስት የሰማዩ መንግስት ልዑል አምባሳደር የተባለችው ቤተ ክርስቲያን በእግዚአብሔር የተመሰረተውን ቤተሰብ እንዲጸናና እንዲበዛ ምን ያህል ጥረት እያደረገች ነው? ዛሬ የትውልድ መሰረት የሆነው ቤተሰብ፣ ትውልድ የሚቀረጽበት ብዙ ቤቶችና ቤተሰቦችን ለማስመለጥ እያጣጣሩ፣ ብዙ ትዳር እየፈረሰ እየተበታተነ እያየን እየሰማን ቤተሰብን ለማደን ለማዳን፣ ለማደስ፣ ለማቅናት ትኩረት ሰተን በየቤተ እምነቶቻችን የትውልዱን ስህተት ችላ ሳይሉ ነገን በዛሬ ትውልድ የመሰረቱ ስራ ምንድን ነው? በዛሬ ትውልድ የመስራቱ ስራ ትኩረት መሰጠት የሚያሻው ነው። ይህንን ከመጽሐፉ ላይ የወሰድኩትኝና እግዚአብሔር አምላክ የተባረከ ይሁን። ቤተሰብን በተመለከተ ጠለቅ ያለ ምክር ቤተሰብ በምን ምክንያት ሊፈርስ ይችላል የሚለውን እና መፍትሄው ጨምሮ በደንብ አድርጎ ይነግረናል። ከላይ እንደተመለከትነው ለቤተሰብ ለውጥ እራሱ ግለሰቡ የመጀመሪያ ኃላፊነት መውሰድ ያለበት ሲሆን የቤተ ክርስቲያንም ኃላፊነት በደንብ አድርጎ መጽሐፉ ያስጨብጠናል። ቤተሰብ ለትውልድ መለወጥና መሰረት ለትውልድ መለወጥና መሰራት መገንባት ትልቅ ድርሻ አላት። ስለዚህ እያንዳንዱ ቤተሰብ የትውልዱ አዋላጅ ነው። ስለዚህ ከዚህ ነው ማህበረሰብ የሚወጣው እና እያንዳንዱ ቤተሰብ ለትውልዱ አዋላጅ ነው። ቤታችን ውስጥ ያሉትን ልጆች ስንቀርጽ፣ ቤታችን ውስጥ ያሉት ልጆች ላይ ስንሰራ ማህበረሰብ ላይ ኮንትሪቢዩት እያደረግን ነው የሚለውን ሀሳብ ነው ከዳኒ የወሰድኩት። በሶስተኛ ደረጃ ያነሳልን ቤተ ክርስቲያንን ነው። ቤተ ክርስቲያን ለግለሰብ ለውጥ፣ ለቤተሰብ ለውጥ፣ ለትውልድ ለውጥ ትልቅ አስተዋጽኦ ያላት እና ኃላፊነት ያላት እንደሆነ ይህንን መጽሐፉ ይነግረናል። እዚህ ላይ እግዚአብሔር ባለፈው ወራሽ የጸሎት ፕሮግራም ላይ እኔ ያገለግል ነበርና ጌታ አንድ ነገር ነበር የተናገረኝ፣ ህዝቤን አስተምሩ። በቃ ቤተ ክርስቲያን ማስተማር ግዴታ አለባት። ትውልዱን ማስተማር መቅረጽ የቤተ ክርስቲያን ግዴታ ነው። ዳኒ በደንብ አድርጎ ጽፎታል። ወደ መጽሐፉ ውስጥ ስትገቡ ደግሞ በደንብ ይህን ታገኛላችሁ። ጊዜ እንዳልወስድ ማለት ነው። ቤተ ክርስቲያን ትውልድን በማስተማር በመጸለይ ትልቁን ድርሻና ባላደራናቷን በመወጣት ትውልድ ለእግዚአብሔር መንግስት የሚያበቃ ተጠያቂነትም ኃላፊነትም አለባት። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻ የሰጣት ተልእኮ ወንጌልን መስበክ ደግሞ ማስተማር ደቀ መዝሙር ማድረግ ነው። ስለዚህ ቤተ ክርስቲያን የግለሰብ የቤተሰብም የማህበረሰብም አዋላጅ ነች። በአራተኛ ደረጃ መጽሐፉ የሚዳስስልን ማህበረሰብን ነው። ማህበረሰብ ከግለሰብ የሚወጣ ነው፣ ወይም የግለሰብ ስብስብ ነው። ማህበረሰብ ከቤተሰብ የሚወጣ ነው፣ የቤተሰብ ስብስብ ነው። ማህበረሰብ ከቤተክርስቲያን የሚወጣ ነው፣ የቤተክርስቲያንም ስብስብ ነው። ይህ መጽሐፍ እንደ ግለሰብ ለማህበረሰብ ሊኖረን የሚገባንን ኃላፊነት በደንብ ይነግረናል። ጤናማ ማህበረሰብ ለመፍጠር እኔ ምን ይጠበቅብኛል? እያንዳንዱ የሚያደርገው ነገር በማህበረሰብ ላይ ምን አስተዋጽኦ አለው? የሚለውን እንደ ግለሰብ እንድናስብ የዳኒ መጽሐፍ ያስተምረናል። ሌላው የጠንካራ ማህበረሰብ መሰረት ቤተሰብ ነው እንደሚባለው ቤተሰብ በማህበረሰብ ውስጥ ያለውን ድርሻ ትውልድን በመቅረስ ጤናማ ማህበረሰብ ለመፍጠር ያለውን የቤተሰብ ድርሻ እግዚአብሔርን ፈርተን እናዋልድ መጽሐፍ በደንብ አድርጎ ይነግረናል። ችግሩንም መፍትሄውንም የምናገኝበት መጽሐፍ ነው። በጣም የሚገርመው አንዲት ጓደኛዬ ሁሌ የምትለኝ ነገር አለ፣ የተፈረካከሰ ቤተሰብ የተፈረካከሰ ማህበረሰብ ይፈጥራል ትላለች። ስለዚህ እኔ ደግሞ የተፈረካከሰ ግለሰብ፣ የተፈረካከሰ ቤተሰብ፣ የተፈረካከሰ ማህበረሰብ የተያያዘ ነው። ስለዚህ አንዱ በአንዱ እያመካኘን የምሄድበት አይደለምና ከግለሰብ ነው ለውጣችንም ይጀምራል። ሦስት በአምስተኛ ደረጃ መጽሐፉ ያነሳልን መንግስት እና በልዩ ልዩ አመራር ላይ ያሉ ኃላፊነታቸው ምን ሊሆን እንደሚገባ አሁን ላይ ያለውን ችግር፣ ውድድር፣ ራስ ወዳድነት፣ ለተተኪ ትውልድ አለማሰብ፣ ዘረኝነቱ፣ ኃላፊነትን አለመወጣት፣ ማህበረሰብን በሚያሳዝን ሁኔታ ማንገላታትና መበደልን ያሳየናል። ችግሩን ብቻ አይደለም፣ መፍትሄውንም በደንብ በዝርዝር ከዚህ መጽሐፍ እናገኛለን። በስድስተኛ ደረጃ ያየሁትና ያነሳልን ነገር ዳኒ ምንድን ነው? የበጎ አድራጎት ድርጅቶች። ማንም ይሄንን ብዙ አያነሳም። ይሄ ብዙ ጊዜ የማይዳሰስ ሀሳብ ነው። በብዙ በጎ አድራጎት ስም ብዙ የፖለቲካ አጀንዳዎች፣ የግለሰብ ራስ ወዳድነት እና ለራስ ማሰብ የሚታይበት ነው። እግዚአብሔርን ፈርተን እናዋልድ ላይ ይህንን ሀሳብ በማንሳት በጣም አድርጎ ጠለቅ ያለ ነገር ይሰጠናል። እግዚአብሔር እንግዲህ በአጠቃላይ ይህ መጽሐፍ በየእለቱ የምናያቸውን ችግሮች በደንብ ያሳየናል። ተከትሎ ደግሞ መፍትሄውን ይጠቅመናል። መጽሐፍ ውስጥ ከሚጠቁሙ መፍትሄዎች የተወሰነውን ልናገርና እጨርሳለሁ። እኔ የለውጥ አካል ነኝ። በቃ አንዱ የሚነግረን መፍትሄ ምንድን ነው? እኔ የለውጥ አካል ነኝ። ሌላ ሰው አንመልከት ማለት ነው፣ ማየት ከራሳችን እንጀምር ነው ብለን ደረጃ ማሰብ፣ ለምሳሌ ግቡ አለመስጠት፣ አለመንቀበል፣ ይቅርታ ማድረግ፣ በዘር መከፋፈል አለመከፋፈል፣ በዘር መከፋፈል አለማመን፣ ትክክለኛ መሆንን መምረጥ። በጣም እነህ በሁላ ከራሴ ሳይሆን ከእሱ መጽሐፍ ውስጥ የወሰድኳቸው ነው እና ጠለቅ አድርጎ ይነግረናል። ሌላው ግጭቶችን የመፍታት ክሎትን፣ በውይይት ማመንን፣ ችግሮችን መጠቆም ብቻ ምንድነው? ችግር አለ ብሎ መጠቆም ብቻ ሳይሆን ችግር ላይ መፍታትን አንድ አካል መሆን እንደ አንድ ችግር ለመፍታት አንድ አካል ወይም እንደ አንድ አባል ሆኖ ድርሻችንን መወጣትን በጣም በጣም ከመጀመሪያው እስከ መጨረሻው መጽሐፉ ይሄንን ይነግረናል። ሌላው ስልጠናዎች፣ የስልጠና ጥቅም በደንብ ነው የሚያስረዳን። በመጨረሻ መጸለይ ይለናል። ለምናያቸው ማንኛውም ችግሮች መጸለይ እንዳለብን እኛ እንደ ቤተክርስቲያን በእውነት በፈረሰው ቅጥር ላይ እግዚአብሔር ሊያቆመን በጣም ይገባል ብዬ አስባለሁ። እንግዲህ በአጠቃላይ እንደ ግለሰብ ለውጥ ከኔ መጀመር አለበት ብሎ ማመንን እንደ ቤተሰብ ኃላፊ ለማህበረሰብና ለቤተክርስቲያን ለቤተ ትውልድን የመቅረጽን ኃላፊነትን መውሰድ እንደ ቤተ ክርስቲያን አባልነት ለግለሰብ መስራት ለቤተሰብ መመስረትና ትውልድን መቅረጽ ላይ ሃላፊነቴን በአግባቢ ለመወጣት የሚያስፈልገኝ ሁሉ በጥልቀት ያገኘሁበት መጽሐፍ ነው። ዳኒም ምስጋና ልጆቻቸውን በእውነት ይባረኩ። ዳኒ ጊዜህንና ገንዘብህን አብስሰ ይህንን መጽሐፍ ለትውልዱ ስላበረከት እግዚአብሔር ዘመንህን ይባርክ። ተባረኩ። ያው ባስተርም ለወይዘሮ ለምለምን